ያው እሳቸው ብዙ ቢያጠፉም ፐርሰናል እንዳይሆን ወደ መሪጌታ ይቻላል አይቻልም የሚለው ላይ ብናተኩር አሪፍ ነው። አላማቸው ያው ለበጎ እንዳልሆነ ግልጽ ነው። ግን እሱን ትተን አሁን ከኦርቶዶክስ ቤተክርስቲያን የወጣ ሰው መሪጌታነትን መጠቀም ይችላሉ ወይም ከፕሮቴስታንት የወጣ ሰው ፓስተርነትን መጠቀም ይችላሉ የሚለው ሀሳብ እዛ ላይ ፎከስ ብናደረግ አሪፍ ይመስለኛል። እንትን እንዳይል ስሙን የያዙት እኮ ለምንድን ነው? በቃ ኦርቶዶክስ ነበርን ኦርቶዶክስን በደንብ እናውቃታለን። ግን አሁን ደግሞ ያው ቲክቶክ ላይ ያለችው ኦርቶዶክስ ሌላ ነች። ይሄ የሚያሳየው ኦርቶዶክስን በደንብ እንደማያውቋት ነው፣ ሳያውቋት እንደወጡ እና ለዚህም ነው ስሙ የሚያዘው። በነገራችን ላይ ከፕሮቴስታንት ወይም እንትን ከፓስተር ነበርን ወይም ካህን ነበር እንዳለ እንጃ፣ ዘጠና ፐርሰንቱ ከኦርቶዶክስ ወጡ። ዲያቆን ነበርን እያሉ ነው የሚያወሩት። ልብ ካላችሁ እና ምን ኦርቶዶክስን በደንብ እናቃታለን ለማለት ነው። አሁን ዲያቆን ነበርን፣ ቄስ ነበርን፣ ሌላም ሌላም በኦርቶዶክስ ቤት እምነት ውስጥ ያለውን የስልጣነ ክህነት መጠቀም ምንም ክፋት የለውም። አሁን ችግሩ ምንድነው? ምሳሌ አንድ ሰው ዛሬ እንዳቆኔ ብሎ ቢጠራ ድቁናው ለምንድን ነው? ኦሬዲ በቃ ቤት ትልቋን እንኳን ማለት እምነቱን ትቶ እስከወጣ ድረስ እዛ ውስጥ ያለውን ነገር ለምንድን ነው የፈለገው? የኔ ሀሳብ የኔ ሙግት እኮ ኦሬዲ ትቶ ወርቷል እኮ እስከወጣ ድረስ ከወጣ በኋላ በዛ ቤት እምነት ውስጥ ያለውን ነገር ምን ያደርግለታል ነው አገባይ አይ እንደዚህ የሚሉት እናቃታለን ማለት ነው፣ እንጂ እንደ አንዳንድ ሲሳይ ጌታ ርዳ ለወንጌል እንቅፋት ምንድ ነው? በሌብነት ነው እንደ ወንጌል የምሰሩት አንዳንድ ወንጌል አማኞች እ በስርቆት ወንጌል የምሰሩት እኔ በስርቆት የሚሰራኩ ወንጌል የለም እኮ ወንጌል እውነት እኮ ነው። በቃ ለን አንድ ሰው ያልሆኑ ሲሆን ኢብን ይህን ነገር ኮ መከላከል ያለባቸሁ ምንትማት ያለባቸሁ እናንተ ኮናቸው ለወንጌል እንቅፋት እየሆንክ ነው ምንድን ነው ዝርፊያ? ምን የያዛችሁት? ግን ወንጌል ካሉም እኮ ለወንጌላቸው እንቅፋት የሚሆኑት እንደዚህ አይነት ሰዎች ናቸው። በማጭበርበር ወንጌላቸውን የሚሰሩ ለምን ሰው ገና ሲጀምሩ በጥላቻ ነው የሚያቸው። የእውነት ወንጌል ይዘው ቢሆን እንኳን ማንም አይሰማቸውም። ከጥላቻ ስለሆነ ነው ወይስ መርጌታ ነኝ እና የቤተ ክርስቲያን መምህር ነኝ በዛ በዜማ ሙያ ስለሆነ ነው። ትንሽ አውርቼ ልውረድ ብዬ ነው። እና መርጌታ ነህ፣ መርጌታ ነህ። አሁንም በኦርቶዶክስ ቤት እምነት ውስጥ ነው ያለው። እግዚአብሔር ይመስገን አገልግሎት ላይ ነው ያለው። አመሰግናለሁ አንድ አንደኛ አንድ መርጌታ ማለት ምናልባት እንደ ቅስና እንደ ሌሎቹ በቅብዓ ሜሮን ወይ በሌላ እጅ በመጫን ሹመት ባይኖረውም ግን አለው ሂደት አለው ለምሳሌ አንድ መርጌታ መርጌታ ለመባል ቅኔ መማር አለበት አቋቋም ምዕራፍ ጾመ ድጓ እና ዝማሬ መዋሥዕት በትንሹ እነዚህን ነገሮች መማር አለበት እና በሌላ አባባል መርጌታ ማለት ለምሳሌ የጌታ ደቀ መዝሙር ስንል አዋርያት ብለን እንትን እንደምንለው ሁሉ መርጌታ ማለት የቅዱስ ያሬድ ደቀ መዝሙር ወይ የቅዱስ ያሬድ ልጅ ወይ የቅዱስ ያሬድ ተማሪ እንደማለት ነው እና አንደኛ መርጌታ ለመባል እነዚህ ነገሮች መሟላት አለባቸው። ሁለተኛ ደግሞ ለምሳሌ ቅኔ ስትማር ስትጨርስ መምህሩ ይመርቀሃል። ስለዚህ አንተ ብቁነህ ብሎ ልክ እንደ ቡራኬ የበሉትና እንደዛ ብለህ ተመርቀህ ነው የምትወጣው። ልክ በተለይ ድጓ መምህር ከሆንክ ደግሞ ቤተልሔም ትሄዳለህ። እዛ ቁጭ ብለህ ለዓመታት ተምረህ አስተምረህ ተመርቀህን የምትወጣው ልክ ሹመት አለው። ዝም ብሎ አይደለም። እና እነዚህ ደግሞ አሁን መርጌታ ነኝ ለማለት አንደኛ የቅዱስ ያሬድ ዜማ መቀበል አለባቸው እንጂ የቅዱስ ያሬድ ድጓ ምዕራፍን እየተቃወም መርጌታ ነኝ ማለት ዝም ብሎ ማለት ወይ ያሉበት ቦታ ኮንፊደንስ ማጣት ነው፣ በራሳቸው መተማመን ማጣት ነው የሚሆነው እንጂ የቅዱስ ያሬድ ዜማዎችን ልክ አይደሉም ብለ እየተቃወም እንደገና ደግሞ አይ እኔ የቅዱስ ያሬድ ተማሪ ነኝ የቅዱስ ያሬድ ደቀ መዝሙር ነኝ ማለት እውነቱ ለመናገር ከሞኝነትም በላይ ሞኝነት ነውና፣ ወይ ወደ ልባቸው ተመልሰው ወደ ቦታቸው መመለስ ማርጉን የሚፈልጉት ከሆነ እሱን እኮ ነው። ለምሳሌ ተስፋ ለምሳሌ ትምህርቷ ትክክል አይደለም ለምሳሌ ኦርቶዶክስ ቤተክርስቲያን ተምር ያለው ካል ትምህርቷ ትክክል አይደለም ብለ ወተ ማለት የኦርቶዶክስ ትምህርት ትክክል አይደለም ብለን አሁን ከኦርቶዶክስ ትምህርት ተጻራሪ ቆመ፣ በኦርቶዶክስ ትምህርት ውስጥ የሚገኝ ማህረግን ይዞ እንዴ! በጣም እኮ ሞኝነት ይመስለኛል ጋይስ ሌሎቻቸው አሳስቱበት እና ማዕርጉን ቢተውት ነው። እና እኛ ደግሞ ማዕርጉ የኛ ስለሆነ እግዚአብሔር በሚያውቀው አንደኛ፣ እንደዚህ ነገሮች ማጋለጥና መቃወም ይኖርብናል። ለምን አንደኛ መርጌታ ሲባል ዝም ብሎ ትንሽ ነገር አይደለም። እግዚአብሔር በሚያውቀው ቆሎ ተበልተ ስንት መከራ አይተ፣ ቢያንስ አንድ መርጌታ መርጌታ ለመባል አስራ ምናምን አመት መልፋት አለበት። ቅኔ ሁለት አመት በትንሽ መማር አለበት። ዜማ በተለይ ድጓ የምትማር ከሆነ ደግሞ ስድስት አመት እና ሰባት አመት ይፈጅብሃል። አቋቋም በትንሹ ሶስት አመት እና አራት አመት ይፈጅብሃል። ዝማሬ መዋሥዕት በጣም ጎዝ ከሆንክ አንድ አመት አንድ አመት ከግማሽ። እንደዚህ እነዚህ ስትደምራቸው አስራ ሶስት አስራ አራት አመት ነው። ይሄ ደግሞ በምቾትም አይደለም። ቆሎ እየበላ በእንተ ስማ ለማርያም እያልክ ለቤተ ክርስቲያን የሚከፈል ትልቅ መስዋዕት ነው እና ትንሽ ማዕርግ አይደለም። የቤተ ክርስቲያናችን በጣም ትልቅ ነገር ነው እና እንደዚሁ እነዚህ ሰዎች ወደ ትክክለኛ ስማቸው ልክ አንድ ቄስ ማርጉ ሲነሳ አቶ ተብሎ እንደሚጠራ እነዚህም በስማቸው ነው መጣራት ያለባቸው ለማለት ነው። አመሰግናለሁ። ተስፋ እግዚአብሔር አክብርልኝ ቡና እንዴት ነው? ደህና ነው። እግዚር መስገን አንገበገቡ እኮ እንዴት ነው? አሳዘንከኝ። እናት እንደሌለው ልጅ ምን ዳያ እንትን ነው። እኔ ልናገር ምፈልገው እስኪ አንድ ሰው የኢየሱስ ክርስቶስ ነኝ ካለ ወይም ደግሞ እውነተኛ መንገድ ይዣለሁ ካለ ሶስት ነገር ነው ማድረግ ያለበት። ቤተ ክርስቲያኒቱ ሊቀጳጳስም ቢሆን ጥሏት ከወጣ በኋላ አቶ ብላ ነው የምትጠራው። ዲቁናውንም፣ ቅስናውንም፣ ጵጵስናውንም ሁሉንም ነው የምታነሰው። ምርግትናው ደግሞ ስንመጣ መርጌትነት መምህርነት ነው። ያንን ደብር ማንኛውም ደብር በኢትዮጵያ ቤተክርስቲያን መርጌታ የሌለው ቦታ የለም። እንደ ጥንቱ ቢሆን እንደ ጥንቱ ቢሆን መርጌታ የሚለውን ስም ለመያዝ አንድ ሰው በአንድ ነገር መመረቅ አለበት፣ በአንድ ነገር መምህር መሆን አለበት። ወይ ቅዳሴ፣ ወይ ቅኔ፣ ወይ አቋቋም፣ ወይ ዜማ ይሁን ነገር ማስመስከር አለበት። አሁን የእኛ ለእኛነተው እና ለፕሮቴስታንቶቹ ግን ከዚህ በኋላ ለሚገቡትም ሶስት ጥያቄ ጠይቅልኝ እንግዲህ ርዕሱን በሱ ላይ ብታጠነጥኑት ጥሩ ነው። ለምሳሌ ኒቆዲሞስ የአይሁድ መምህር ነበር አይደለም። ኒቆዲሞስ የአይሁድ መምህር ነበር፣ ወደ ጌታ መጣ፣ ተማረ። ከዛ በኋላ ኒቆዲሞስ የአይሁድ መምህር ተብሎ ተጠርቶ አልተጠራም? በየትኛውም ስፍራ የክርስቶስ ተከታይ ነው የሆነው፣ አይደለም? ስለዚህ አንድ ሰው ቦታውን ከለወጠ ህይወቱንም ነው መለወጥ ያለበት፣ እንጂ ስሙን ከኦርቶዶክስ ኑሮ ከፕሮቴስታንት አይቻልም። ምክንያቱም ምንም ማስረጃ የለንም። እኚህ ሰውዬ የሆነ ቦታ ሄደው መርጌታ ነኝ ብለው ራብ ሲላቸው ዳቦ በዚህ ስም ይበሉበት ከዛ ዞር ሲል ደግሞ የፕሮቴስታንት ነኝ ይላሉ። መነኮሳቱ፣ እነዚህ ታድሶ ሚባሉት የሚባሉት፣ አንድ በልልኝ። ኒቆዲሞስ ሲወጣ ወጣ ነው፣ አልተመለሰም ወደኋላ ከአይሁድ ሸንጎ ሲወጣ ስልጣኑንም ወንበሩንም መምህርነቱንም አስረክቦ ነው የወጣው። ሁለተኛ ቅዱስ ጳውሎስ የብሉይ ኪዳን ሊቅ ነበር ገማልያል። ይሄ ቀረ የማይባል ሊቅ ነበር፣ ፈሪሳይ ነበር። ፈሪሳይ የሚለውን ታይትል እኮ እንትን አለን። ፈሪሳይ ነበርኩ ነው የሚለው እንጂ እስቲል ፈሪሳይ ነኝ አይልም፣ አይልም። ነበርኩ ነው የሚል ግን፣ አዲስ ትምህርት ተምሮ ከወጣ በኋላ የአይሁድ መምህር ተብሎ፣ አንተ መምህር ስትሆን ይህን አታውቅም ተብሎ ከዛ በኋላ ስለ መምህርነቱ አልተጠቀመበትም መምህር የሚለውን ስም ማለት። ሁለተኛ ሐዋርያት ይሁዳ በገዛ በገዛ ስልጣኑ በተካት ቦታ ላይ ማቲያስን ሲተኩ በገዛ ፈቃዱ ነው የተዋት። አሁን እነ መርጌታ የሚሆኑ እነ አባ የሚሆኑ እነ ቄሴ የሚሆኑ እነ ዲያቆናትም ወጣን የሚሉት ሰዎች በገዛ ስል ፈቃዳቸው ነው ጥለው የወጡት። ስለዚህ ይሁዳ በገዛ ፈቃዱ የተዋትን ቦታ ሐዋርያ ተብሎ አልተጠራባት። ሐዋርያነቴን አልተውም አሳልፌ መሸጤንም አላለም። አንዱን የመረጠ ስለዚህ ለምንድነው ይሄንን የሚጠቀሙት ሲባሉ፣ ሰይጣን እንኳን መላእክነቱን ክሌም አድርጎ ያውቅ። እዚህ እኛ የምንጠይቃቸው ጥያቄ እውነት በርቶላቸው እውነት ገብቷቸው ወንጌል አውቀው አዲስ ነገር እንትን ብለው ከወጡ፣ እችን የአገልግሎት ስሟን ማይረጓን ክብሯን ከነ ክብሩ ለምን አስቀምጠው አይወጡም? በስሙ ለምን ወደ ኋላ ይመለሳሉ? በልብሱ ወደ ኋላ፣ በስሙ ወደ ኋላ። በትምህርቱ ግን ወደፊት ሄደናል ካሉ እስኪ እውነቱን እናንን እናይ። እውነቱ ይገለጥ። እኔ ከዚህ በኋላ ቄስ አይደለሁም፣ እኔ ከዚህ በኋላ መነኩሴ አይደለሁም፣ እኔ ከዚህ በኋላ ዲያቆን አይደለሁም፣ እኔ ከዚህ በኋላ ቄስ አይደለሁም፣ ፓስተር ነኝ ይበሉ። እስቲ እሳቸው ራሳቸውን ፊታቸውን ገልጠው እኔ ከዚህ በኋላ ወንጌል የገባኝ ሰው ነኝ ይበሉ። አያደርጉት። ለምን የዋህ ምዕመናን ሲያገኙ የቀሚሳቸውን ዘርፍ እያረዘሙ ዳቦ ይበሉበታል። ሆዳቸው አምላካቸው፣ ነውራቸው በክብራቸው፣ ሀሳባቸው ምድራዊ ስለሆነ እመነኝ፣ ያቺ ዳቦ መብያ ናት። ባነቱ ዲቁናው፣ ቅስናው ሁሉም ነገር ዳቦ መብያ ነው። ከሆድ ያለፈ ነገር የለውም። ስለዚህ እንደው የደጋጎቹን መርጌቶች፣ የደጋጎቹን መነኮሳት፣ የደጋጎቹን ቀሳውስት፣ የደጋጎቹን ካህናት ስም መቼም አታቃልሉትም። ግን ሕሊና ያለው ሰው ከወጣ ወጣ ነው እንጂ ሌላ ነገር አያደርግም። የሐዋርያ ሥራ ምዕራፍ 24 ቁጥር 16 ላይ እንደዚህ ይላል፣ እኔ ግን በሰውና በእግዚአብሔር ፊት ነውር የሌለበት ሕሊና እንዲኖረኝ ተጋለዋለ አለ። በቃ እስኪ ነውር የሌለበት ሕሊና የያዙ ነውር የሌለበት ግን አሁን የተቸገር ነው ለማጭበርበሪያ አባነቱን ለዳቦ አባ መርጌትነቱን ደግሞ ለሆድ ለሆድ ደግሞ ጾሙን፣ ጸሎቱን፣ ማህሌቱን፣ አገልግሎቱን ለመሻ መንፈሳዊ የሚያደርገውን ነገር ለመሻር ፕሮቴስታንትነት። አይ እንታወቃለን፣ እነ ዲያቆን እስኪ ያስጋር እንታወቃለን። እሺ፣ እግዚአብሔር ያክብርልን። እሺ፣ ምን ሆኖ ነው በጋይስ? እኔም አላታወቁም። በምን እንደዘረገፋችሁ ዘረገፈን እሺ በጣም ይቅርታ እኔ ወሬ እሺ እንትን እሺ ሀሳብ ንስት በሰውዬውን በተመለከተ ወይስ አይ ይችላሉ ይችላሉ ይችላሉ በጣም ጥሩ በአጠቃላይ አሁን ዲያቆን እስኪያስም ሲናገረው የነበረው ነው። ሌሎችም ቀደም ብለው እነ ዮብም ተናግረውታል። አንደኛ መርጌታ የሚለው ስም ምንድነው የሚለውን መረዳት እና ማወቅ ያስፈልጋል። ሰዎችም አሁን ባደነበት ዘመን ምናልባት ትምህርት ቤት ከገቡ የትምህርት ቤት ለምሳሌ አቋቋም ቤት የሚባል አለ፣ ዜማ ቤት የሚባል አለ። እዚያ ገብተው ምናልባት አንድ ዓመት ወይም ደግሞ መንፈቅም ተምረው ሰዎች መርጌታ የሚባሉበት ሂደት አለ ወይም መንገድ አለ ጨርሰውም መርጌታ የሚባሉበት አለ። በመጀመሪያ ሰውየው መርጌታ የሚለውን ማዕረግ ወይም ደግሞ የትምህርት ሂደት ተምሯ ነው የሚለውን ማወቅ ያስፈልጋል። በጣም ማወቅ ያስፈልጋል። አንድ ተምሮም ከሆነ ደግሞ ለምሳሌ ያን የሚያገለግልበትን መርጌታ የሚለውን ስም በአብዛኛው ካየ ነው፣ የአንድ ቤተክርስቲያን መሪ የዜማው ሊሆን ይችላል፣ የቅኔው ሊሆን ይችላል። መሪ የሚሆንበት ምክንያት ነው፣ ከዚያ ጋር ተያይዞ ነው መርጌታ የሚባልበት ሂደት። እና ይህ ሰው የአንድ ለቆና አሁን የቅዱስ ያሬድን ዜማ ለምሳሌ ብንመለከተው ድጓ ተምሮ ሊሆን ይችላል። እንዲያው ድጓ ባይንባርም እንኳ ተምሯል እንበለው። ለምሳሌ እኛ እንውሰደው አቋቋም ተምሯል እንበለው አይደል አሁን ሰውየው መርጌታ ነኝ የሚለው ሰውየ አቋቋሙን ይቀበላል ወይ ነው ጥያቄው። አሁን እዚህ ላይ ነው ዋና ማተኮር፣ ራሱ መርጌታውን ይቀበላል ወይ ማን ነው? ድጓውን ይቀበላል የቅዱስ ያሬድን ዜማን ይቀበላል ነው አይቀበልም። ሳይቀበል መርጌታ እኮ የተባለ አንድ ሰው ያንን ትምህርት መርጌታ ያሰኘው የቅዱስ ያሬድን ዜማ ነው። መርጌታ የሚያሰኘውን ታላቁን የቅዱስ ያሬድን ዜማ ሳይቀበል መርጌታ ነኝ ማለት ምን ማለት ነው ነው ጥያቄው በደንብ ይህን ነው ጥያቄ መጠየቅ የሚያስፈልገው። ለምሳሌ አንድ ሰው ምንኩስናን ጠልቶ ምንኩስናን አይቀበልም፣ ግን እርሱ መነኩስ የሆኖ መታየት ምን ማለት ነው? ይሄ በጣም ከማጭበርበር ከዚህ የበለጠ ማጭበርበር አለ ወይ ነው። ለምሳሌ ዲያብሎስን ብንመለከተው ወይም ሰይጣን ብንመለከተው ተፈጥሮ ብርሃናዊ ነው፣ ብርሃናዊያን ናቸው አይደል እንዴ? ግን አሁን ያ ብርሃንነት ተነስቶት ጨለማ ነው እንጂ አሁን ብርሃን አይደለም። ብርሃን መሆን አይችልም። ያ ሰይጣን ብርሃን መሆን አይችልም። ብርሃንን ይመስል መምሰል ነው እንጂ መሆን አይችልም። ለምሳሌ ሐዋርያው ቅዱስ ጳውሎስ ምን ይላል? የብርሃን መልአክ መስሎ ይገለጣል ይላል። ወይም ደግሞ የብርሃን መልአክን ይመስላል ወደ አፎሚያም ሲመጣ ሰይጣን የብርሃን መልአክ ወይም ደግሞ ቅዱስ ሚካኤል መስሎን የመጣው ሰዎችን ሊመስል ይችላል፣ ደገኞች ባለሟሎች መላእክት ሊመስል ይችላል፣ ብርሃናዊ መላይት ሊመስል ይችላል እንጂ ትክክለኛ ሰይጣንም ብንገልጸው በአሁኑ ብርሃን መልአክ መሆን አይችልም መሆንን አይችልም። እና ስለዚህ ባጭሩ ምእመናን የታች ያላችሁም ከላይ ያላችሁት መሸጎጃ በሌላ ቤትም አይቸዋለው ደጋግሜ ሰሞኑን እና እንደውም ኦርቶዶክስ ነኝ የሚሉም አሉ፣ ይህን አልቀበልም፣ ግን ኦርቶዶክስ ነኝ። ስለዚህ መርጌታ የሚለው ለምን ትገፉታላችሁ? ምናምን የሚል ሰምቻለሁ። አንደኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን እቀበላለሁ፣ ይህን አልቀበልም አይባልም። ይህንን ማወቅና መረዳት ያስፈልጋል። ሁለተኛ ድጓውን ሳይቀበል አቋቋሙን ሳይቀበል ዜማውን ሳይቀበል መርጌታ መርጌታ ነኝ እንዲህ ያሰኘውን የቅዱስ ያሬድ ዜማ ሳይቀበል መርጌታ ነኝና መርጌታ በሉት። ይሄ በጣም የተሳሳተ መንገድ ነው እና አንደኛ ከቤተክርስቲያን ክርስቲያን እስከወጣ ድረስ መርጌታ ሊባል አይችልም። ሁለተኛም ደግሞ ትክክለኛ መርጌታ ነው የሚለው ነው ያስፈልጋል ትክክለኛ መርጌታ ነው አሁን መቼም። መርጌታ ለመባል በጣም ብዙ ፕሮሰስ አለው አይደል? ዝም ብሎ የአንድ ዓመት ቅኔዋን ቀጽሎ መርጌታ ነው የሚል ከሆነ ሰው መርጌት አይደለም። በእውነተኛው ማለት ነው እ ጾመሩ ጋ እንደሆነ የተማረው ዘርቆ አንድ ሰው መርጌታ ሊባል አይችልም። ምናልባት ለራሱ የሆነ ዜማ ያውቃል፣ ቅኔ ያውቃል ነው እንጂ የሚባለው መርጌታ የሚባለው ራሱ የሆነ የቤተ ክርስቲያኒቱን አገልግሎት አሟልቶ መቆም የሚችል ሰው፣ ብቻውን መቆም የሚችል ሰው፣ ብቻውን መቆም የሚችል ሰው መርጌታ የሚባለው እንደዚያ ነው። ስለዚህ ያ ብቻውን የሚቆም እንኳ ቢሆን ዜማው አልቀበለውም አቋቋሙን አልቀበለውም ቅኔውን አልቀበለውም ብሎ የወጣ ሰው ስለዚህ ስሙን ግን እገለገልበታለሁ አለው ቢል ይህ ከጅልነት ያለፈ እኔ አይታየኝም። እና እንደው ምናልባት ይህንን ያልተደ አሁን ቅድም ዶክተር ከሚለው ጋራ ስታነዛ ጥሩ ነበር። ይለያል ይለያል። ዶክተር የሚለውና መርጌታ የሚለው ይለያል። በነገራችን ላይ መርጌታ የሚለው የምትሰጠው የቤተክርስቲያኒቱ ትምህርት ነው። አገልግሎቱ ለቤተክርስቲያኒቱን በቤተክርስቲያኒቱ አገልግሎ ሙሉ አገልግሎት ሲያገለግል ነው። ያን አገልግሎት አሁን አንድ ሰው ቢማርም እንኳ ትክክለኛ አቋቋሙ፣ ትክክለኛ ዜማውን ቆሞ አገልግሎ ካልታየ አንድ ሰው ስለተማረ ብቻ መርጌታ አይባልም። በነገራችን ላይ መርጌታ አይባልም። ምናልባት ቅድም እንዳልነው ጾመ ድጓ ሊዘልቅ ይችላል፣ አቋቋምም ሊዘልቅ ይችላል። አቋቋም ስለዘለቀ አንድ ሰው መርጌታ አይባልም። አይደል እንዴ መሪ ጌታ መሪ ማለት እኮ የሚመራ ነው፣ አይደል እንዴ ከስሙ እንደምንረዳው። ስለዚህ እውነት ትክክለኛ የተማረ መሆኑን ማረጋገቱን እንደው አንድ ሰው እኮ አስራ ሁለተኛ ሊዘልቅ ይችላል። አስራ ሁለተኛ ግን የዘለቀው ተገፍቶ ሊሆን ይችላል እና ዜማ አንበባይ የዚህ አይነት ጸባይ ስላለው መሪ ጌታ የሚባለው ራሱን ችሎ የሚቆም ሰው፣ ራሱን ችሎ ሙሉ አገልግሎት መስጠት የሚችል ሰው ይህ ሰው ሙሉን የቤተክርስቲያኑን እውቀት አውቋ ነው። አንድ ተምሮስ አገልግሎቱን ይሽረዋል ወይ የሚለውን መረዳት ያስፈልጋል። እና ስለዚህ እነዚህ እነዚህ ነገሮች እስከተዋቸው ድረስ የተወቱን ነገር መርጌታ በሚለው ስም ይሰየማል ብል ሊያሰድ አይችልም፣ ሊሆንም አይችልም። መጀመሪያ መርጌታ ለመባል ዜማውን መቀበል አለበት። ዜማውን እስካልተቀበለ ድረስ መርጌታ የሚለውንም መቀበል የለበትም። እንዴ መቀበል የለበትም። አንድ ሰው ቅድም እንዳሉት ምንኩስናን የማይቀበል ከሆነ ቆቡን ለምን ሊያደርገው ይችላል? ለምን ሊቀበለው ይችላል? ቀሚሱን ለምን ሊቀበለው ይችላል? ሊቀበለው አይችልም እ መጽሐፍ ቅዱስን የማይቀበል ሰው መጽሐፍ ቅዱስን ዋቢ አድርጎ ከመልካም ጎን ሊጽፍ አይችልም። እና ይህንን ይመስላል ወንድም፣ ይቅርታ ጋራ ችግር የለውም። መምህሩስ እግዜራ ያክብርልን ክብርልን ቃሉን ያሰማልን ሁላችሁንም በጣም እጅግ አድርጌ አመሰግናለሁ። ምናልባት ከዚህ ሀሳብ ተቃራኒ እንችላለን መሆን እንችላለን እንችላለን ብላችሁ የሙግት ሀሳብ አስተያየት ያላችሁ ሰዎች መግባትና ሀሳባችሁ ማስረዳት ትችላላችሁ። ግን የቤተ ክርስቲያኑን እንትን ግን ትታችሁ እስከ ወጣችሁ ድረስ የቤተ ክርስቲያኑን እንትን ለቤተ ክርስቲያኑ እንትን ተው ነው የኔ መልዕክት።